አንዳንዴ የታረቁ የሚሉ ሰዎች ሊታረቅ የሚፈልገውን ኃይል ወየውልት፣ ታርቀህ ደግሞ የሚደራደረው የሚጠራደረው አትደራደር ደግሞ ይላሉ። ለምን በዚሁ አጀንዳ የመቆየት ፍላጎት ስላለ። በእኛ በኩል ስንጀምር ሁሉ ጋብዘናል። ሆነጎንም ግንቦት ሰባትንም የሚባል ፓርቲ የመጣው በኛ ዘመን ነው የኢትዮጵያ እኛ የጋበዝ ነው። አሁንም ለሰላማዊ ትግል በራችን ክፍት ነው። ለምን ካልተደመርን በስተቀር ነው፣ ኢትዮጵያውያን ካልተጋገዝን በቀር የኢትዮጵያን ችግር ባጠረ ጊዜ ልንፈታ አንችልም። ሁሉ ሶሉሽን በእጁ ያለ አንድ አይ የለም፣ ትብብር ይፈልጋል። ይሄን ደግሞ በመደመር በግልጽ እንዳስቀምጥ ነው። አንድ መምህር ተማሪዎቹን ሰብስቦ ፊኛ ላይ ስማችሁን ጻፉ አለ። ከጻፉ በኋላ ፊኛውን ንፉት አላቸው፣ እሰሩ አላቸው፣ ልቀቁ አላቸው። ከዚያ ከተወሰነ ደቂቃ በኋላ እያንዳንዱ ፊኛ የለቀቀው ተማሪ የራሱ ስም ያለበትን ፊኛ የያዘል። በርከት ያለ ሰው ነው፣ ፊኛው ተለቋል። አንዱ ሲይዝ ስሙ አይደለም ሲለቀው፣ አንዱ ሲይዝ ስሙ አይደለም ሲለቀው ሲጫጫቡ አምስት ደቂቃ አንድም ሳላገኘ ስሙ። አሁን ደግሞ አላቸው ረቆራጭ ፊኛው፣ ይለቀቃል ያገኘ ሰው ፊኛውን ከያዘ በኋላ ስሙን ያንብብ። ስሙ አቶ ታገሰ የሚል ከሆነ ደስታቸው ስታቸው አቶ ብለዋል። ሁሉም ፊኛ የያዘ ስም አነበበ፣ ለሚገባው ሰው ሰጠን። በአንድ ደቂቃ ውስጥ ሁሉም ፊኛ ስሙን አገኘ። መደመር እንደሱ ነው። ስትተባበር ስትተባበር ውስብስብ ችግሮች ይፈታሉ። ለዚያ ነው ፕሮፌሰር ብርሃኑ ነጋ የትምህርት ሚኒስቴር ሆኖ የሚሰሩት። ለዛ ነው ጌታቸው የሚሰሩት። ለዛ ለዛ ለዛ ነው ካልተደመርን አያዋጣም። እነዚህ ሰዎች አስፈላጊ ናቸው፣ እውቀት አላቸው፣ ብቃት አላቸው፣ ጠቃሚ ናቸው። የእነሱ ውሳኔ ከእኛ ጋር ስለማሄድ ብቻ ከምንተዋቸው በሚያስፈልጋቸው ቦታ ብንተባበር ለኢትዮጵያ ይበጃሉ። ለትላለ ጉዳይ ለግል ጥቅም አይደለም። እና ኢትዮጵያ ውስጥ ሰላማዊ ትግል ማድረግ ለሚፈልግ ሰው በሩ ክፍት ነው። የተገደበ ፓርቲ የለም። በኢህአዴግ ዘመን ቢሆን ደርግ ከሆንክ ኢሰፓ ከሆንክ አትችልም፣ ኢህአፓ ከሆንክ አትችልም። የሚትህግ አለ። በእኛ እኮ የለም። ኢሰፓም ምን ደርግ በሀሳብ ካልክ ክፍት ነው መድረኩ። ክልከላ የለም። የሚከለከል ፓርቲ፣ የሚከለከል ሀሳብ የለም። የሀሳብ ፖለቲካ መድረኩ ክፍት ነው። ችግር የሆነው ሀሳብ ጠፋ። ሀሳብ መጥፋቱን ለማወቅ የነዚህን ባንዳዎች ውሎ ማየት በቂ ነው። ሰው እኮ ከፍሬው ይታወቃል፣ ባይናገሩት ከፍሬው ይታወቃል። ውሏቸውን ስታዩ ዛፍ በፍሬው እንደሚያስታውቀው ሁሉን እሱ ያስታውቃል። ለምሳሌ ፓርቲ የሌለበት ሀገር ምርጫ የለበት ሀገር፣ ሕገ መንግሥት የሌለበት ሀገር፣ ወጣት የሌለበት ሀገር፣ ተስፋ የለበት ሀገር ተለጥፎ ለኢትዮጵያ ተስፋ ሊያመጣ ምችል ሲሆ ከማን ነው የሚማረው? የእነሱን ዴሞክራሲ እንዳይ መንግስት አይታወቅ፣ ካቢኔ አይታወቅ፣ ፓርቲ አይታወቅ፣ ሕገ መንግሥት የለ፣ ምርጫ የለ። እዛ ተለጥፎ ስለ ምርጫ መጠየቅ አይገርም ምርጫ የለበት ተነጥፎ ስለምርጫ መጠየቅ፣ ኢትዮጵያ ሲያምርባት ዓይን የሚቀራ ህዳሴ ሲያልቅ ምን ያስፈልጋል፣ ህዳሴ ከሰው ያጣለናል የሚል የባህር በር ጥያቄ ሲነሳ የሚሸማቀቅ፣ የሚያፍር ዘፈር ብሎ 130 ሚሊዮን ህዝብ ያስፈልገዋል ለማለት የሚተናነቀው ለኢትዮጵያ ጥቅምና ብልጽግና ከጎና አመቀው መድከም የማይሻ የማይፈልግ ራሱን እንደ ማንጎ የሚቆጥር ግራዋ ነው። ራሱ ሲጠራ ማንጎ ይበል እንጂ ግራዋ መራር ነው። የኢትዮጵያ ደህንነትና ችግር የማይከፋፈል ራስህን በጠራህበት መንገድ ብቻ ሳይሆን በፍሬ ትታወቃለህ። እኛ ልክ በፍሬያችንም ንታወቀው ማለት በከተማ ኮሪዶር፣ በገጠር ኮሪዶር፣ በስንዴ እርሻ፣ በግሪን ሌጋሲ እንደምንታወቀው። አናውቅም ካላችሁ ጠይቁ። ይሄንን በስንዴ ሸልሞናል፣ በግሪን ሌጋሲ ሸልሞናል።